ሰላም ጤና ይስጥልኝ፣ እንደምላችኋል። እንኳን ተመልሰን በሰላም በተቻላል ተገናኘን። ዛሬ የምንጀምረው አዲስ ተከታታይ ትምህርት የሚሆነው እሱን ኤንድጌም ቲዮሪ ማጥናት ነው ና ኤንድጌም ቲዮሪዎች ማለት ጨዋታው ወደ ማገባደጃ ፌዙ ላይ ሲደርስ ምን አይነት ነገሮች ሊኖሩ ይችላሉ የሚለው እና እነዚህ ፖዚሽኖች ማወቅ በጣም ተገቢና በጣም ግዴታ ነው። ኦፕኒንጎች፣ ብዙ አይነት ኦፕኒንጎች አሉ፣ ሚድል ጌሞች ካውንትለስ የሆነ ፓተርን ቼስ አለው። ኤንድጌም ግን በጣም ውስም የተወሰነ ፒስ ነው የሚቀራችሁ። እንዴት አድርጋችሁ ጨዋታው ማሸነፍ ትችላላችሁ ወይም ደግሞ ጨዋታው ላይ በቻላችሁት አቅም ጠንካራ የሆነ ተጽዕኖ እንዴት ክሬት ማድረግ ትችላላችሁ የሚለውን ማወቅ አለብን። ከዚህ በፊት የነበረ ቪዲዮ ላይ አይታችሁ ከሆነ እንደዚህ ስለ ፕሪንሲፕሎች እነዚህ ስለ ኦፕኒንጎች ስናወራ ቼስ ላይ ሶስት አይነት ፌዞች፣ ሶስት አይነት አቀማመጥ ታገኛላችሁ። ኦፕኒንግ የምንለው የመጀመሪያው አስር እስከ ሀያ ሙቪ ያሉ ቲዎሬቲካሊ በጣም የተጠኑ በኢንጂን ሙቭ ብዙ አናላይዝ የተደረጉ እናንተን ጥሩ ፖዚሽን፣ ጥሩ አደራደር ይዛችሁ ወደ ሚድል ጌ እንድትገቡ የሚረዷችሁ ቲዎሪዎች አሉ። እነዚህም ብዙ ያጠናናቸው ትምህርቶች አሉ፣ ገብታችሁ ቻናሉ ላይ ማግኘት ትችላላችሁ። በጥቁር ሳይድ እንደነ ፍሬንች አይተናል፣ በነጭ ሳይድ እንደነ ኢታሊያን አይተናል። እነዚህን ቲዎሪዎች በመማር በሁለቱም በኩል እንዴት ምን መጫወት ይችላሉ የሚለውን ነገር ማየት ትችላላችሁ ማለት ነው። ሚድል ጌም ወይም ደግሞ መሃለኛው ጨዋታ ወይም ደግሞ ጨዋታው እየተማሟቀ ሲመጣ ከኦፕኒንግ ፌዝ በኋላ ቼዝ መጫወት ስትሸምሩ፣ እነዚህን ሚድል ጌሞች ቲዎሪ የላቸውም። የቼዝ አቀማመጥ ብዙ አይነት ሼፕ ብዙ አይነት ፓተርን ይዞ ሊመጣ ይችላል ሚድል ጌም ላይ። ሚድል ጌም ራሳችሁን የምታዳብሩት የሌሎችን ጨዋታዎች በማየት በማጥናት እና ከሌሎች በመማር ነው። ሶ ይህንን እያደረግን እንገኛለን። በጣም ታሪካዊን ጨዋታዎችን ሪቪው እያደረግን ነበር። በቅርብ ራሱ የዓለም ቼስ ሻምፒዮንሺፕ ውድድር፣ የ2024ቱን የዓለም ቼስ ሻምፒዮንሺፕ ውድድር አንድ ላይ 14ቱንም ጨዋታዎች ተመልክተናል። ከ14ቱን ጨዋታዎች ምን መማር ይችላል የሚለውን ነገር ብዙ ነገር ለማየት ሞክረናል። እሱን ማየት ትችላላችሁ እና እንቀጥላለን። ኦፕኒንግም ትምህርቶች እንቀጥላለን፣ ሚድል ጌም እንቀጥላለን፣ ግን አሁን መጀመር ያለብን ኤንድ ጌም ትምህርቶችን ነው። የመጀመሪያ የምናየው ነገር ኤንድ ጌም ቲዎሪያችንን ወይም ደግሞ የኤንድ ጌም ትምህርታችንን ስንጀምር ቼክ ሜት ፓተርኖችን ነው የምንጀምረው። ሶ እነዚህ ቪዲዮዎች ቼክሜት እንዴት ኦፖነንታችንን ማለት እንችላለን። ቼስ ለማታወቁ ቻናሉ ላይ ገብታችሁ ብዙ ፕሪንሲፕሎችን ስለ ቼስ ቼክሜት ምን ማለት እንደሆነ ቼክ ምን ማለት እንደሆነ የሚለውን ነገር ብዙ ያጠናናቸው ነገሮች አሉ። ስለ ቼስ ማወቅ የምትፈልጉ ከሆነ የተሟላ ትምህርት አለላችሁ። ተመልሳችሁ እሱን ማየት ትችላላችሁ። ለቀሪዎቻችን ግን ቼስ በተወሰነ መልኩ ነው ጨዋታው የሚያልቀው፣ ወይም በአቻነት ይጠናቀቃል። እነዚህንም የተዘጋጁ ቪዲዮዎች አሉ እንዴት በአቻነት ቼስ ሊያልቅ ይችላል የሚለውን ሁሉንም ህግ አጥንተናቸዋል እነሱ መሄዳችሁ መልከት ትችላላችሁ ሁለተኛ ኦፕሽን ወይም ጥቁር ነጭን ቼክ ሜት ብሎ ያሸንፋል ወይም ነጭ ጥቁርን ቼክ ሜት ብሎ ያሸንፋል ከዚህ ውጪ ሌላ ፖሲቢሊቲ ቼስ ላይ የለም። ስለዚህ ቼክ ሜት ለማድረግ ተጋጣሚያችንን ምን ምን ፖዚሽኖች ወደ ቼክ ሜት ሊድ ያደርጋሉ የሚለውን ፓተርኖች ማወቅ ይኖርብናል። ብዙ ጊዜ ቼስ ላይ ጨዋታ ስትጫወቱ? ኦፖነንታችሁ ወይም ተጋጣሚያችሁ የሆነ ጥፋት ያጠፋል። ያ ጥፋት ለቴ በሁለት በሶስት ሙቭ ፓተርኑን ብታውቁት ኖሮ ቼክሜት ማለት የምትችሉበት ጥፋት ሊሆን ይችላል። ግን ፓተርኑን አለማው ባለማውቃችን ጨዋታውን ወይን እናረዝመዋለን ወይም ልንሸነፍ እንችላለን ማለት ነው። ሙሉ ማሸነፊያው ፖዚሽን ይዘን ወይም ደግሞ እያሸነፍንበት ያለነው ፖዚሽን ይዘን ጨዋታውን ልንሸነፍ እንችላለን ማለት ነው። ስለዚህ ኤንድ ጌም ፕሪንሲፕሎችን ስፔሻሊ ቼክሜት ፓተርኖችን ማጥናት በጣም በጣም በጣም በጣም ማንዳቶሪ ነው። ሶ ቼክሜት ፓተርኖችን በተወሰነ ክፍል ከፍያቸዋለሁ። ዛሬ የምናየውና የመጀመሪያው ቤዚክስ የምንለው ይሄ ማለት እነ ስኮላርስ እና ፉልሜት አይነት ይሄ ባክራንክ የምንለውን ላደርሜት የምንለውን እና ኪስ ኦፍ ዴዝ የሚለውንም አንድ ላይ እንመለከታለን ማለት ነው። በቀጣይ ትምህርቶች ለምሳሌ ንጉስና ንግስት ይዛችሁ እንዴት ቼክሜት ማለት ትችላላችሁ። ኦፖነንታችሁ ንጉስ ብቻ ቢቀረው እና እናንተ ንጉስና ንግስት ቢኖራችሁ ጨዋታውን ስቴልሜት እንዳታደርጉ፣ ወይም ደግሞ አጌን ስለ አቻነት ትምህርት አለ። እሱም ብታዩ በጣም እመክራችኋለሁ። እንዴት አድርጋችሁ ንጉስና ንግስት ይዛችሁ ኦፖነንታችሁ ንጉስ ብቻ ይዞ እንዴት ማሸነፍ ትችላላችሁ? እናንተ ንጉስና ሩክ ቢኖራችሁ እንዴት ማሸነፍ ትችላላችሁ? ንግስት ከቢሸፕ ጋር ያላትን እነዚህን ትስስሮች እንዴት መጠቀም እንችላለን የሚለው ለቼክ ሜት በደንብ እናያለን። ስለዚህ ሁለተኛው ፓርት ላይ እነዚህን ነገሮች እነዚህን ኮምቢኔሽኖች የምናጠናበት ትምህርት ይሆናል። ሶስተኛ እነዚህ አንዳንድ ለየት ያሉ ኮምቢኔሽኖች አሉ እንዴት አድርገን አንዳንድ ለምሳሌ ሩካችሁንና ናይታችሁን አንድ ላይ ኦርኬስትሬት በማድረግ እንዴት አድርጋችሁ ቼክ ሜት ማለት ትችላላችሁ? ስለዚህ እነዚህ እነ ሞርፊስ ሜት እነ ፒልስበሪስ ይሄ አረቢያን ሜት የምንላቸው ብዙ የተለያዩ ትምህርቶች አሉ፣ እነ ስመዘርድ ሜት አሉ። እነዚህ አድቫንስ ዲሆኑትን ደግሞ ቀስ በቀስ ማየት እንጀምራለን ማለት ነው። ግን ዛሬ የምንጀምረው ማንኛው ቼስ የሚያውቅ ሰው ስለ ቼስ ቤዚክ የሆነ አንደርስታንዲንግ ካለው ማወቅ ያለባችሁ ግዴታ ማወቅ ያለባችሁ ኤንድ ጌም ፓተርኖች ናቸው። እነዚህም ቅድም ያልኳችሁን ልመለስ እና እነ ስኮላርስ ወይ ፉልስ ሜት፣ ባክራንክ ሜት፣ ላደር ሜት እና ኪስ ኦፍ ዴዝ የምንላቸውን ፓተርኖች አንድ ላይ እንመለከታለን ማለት ነው።